የማውቀ ከጉርምስና ጀምሮ ሁሌም ግን ስትደባደብ ነበር የምታጋጥመኝ። በእውነት በጣም ነበር የምትገርመኝ። አንድም ቀን እረፍት የለውም እንዴ ብዬ ሁላ እናቴን ጠይቂያታለሁ። ከምድርስ አልኳት እፍር ብዬ። አዎ የኛ ቤት ከናንተ ቤት በእርግጥ ወደ ውስጥ ገባ ይላል። ነገር ግን ከእናቴ ጋር ወደ ሱቅ ሲሄድ ብዙ ጊዜ ሰፈር ውስጥ አይክ ነበር ወይ ስትደባደብ፣ ወይስ ስትጎማለን። እውነት በጣም ነበር በመገረም የማየክ። አሁንም እንደዛው ነህ ግን አለችኝ እየሳቀች ሳቋ እንዴት እንደሚያምር ይገርማል። ሰፈራችን እንደዚች አይነት ሴት ነበር አረኔ ማንንም ልብ ብዬሽ አይቼ ያላቅ ክፍል ሰባት ይህም አስዳምጫችሁ ነበር። ዛሬም እንደሚከተለው ክፍል ስምንትን ይዤላችሁ መጥቻለሁኝ። ክብሯና ክብሯት የዚህ ቻናል አድማጭ ተመልካቾች እንዲሁም በዓለም ዳርቻ ለምትገኘው ሰው ዘር በሙሉ ሰላማቸው ይብዛል እያልኩኝ አብራችሁ የምቆየው ይፋት መልቲ ሚዲያ ነኝ። እስከ ቪዲዮ ፍጻሜ አብራችሁ እንድትሆኑ በአክብሮት እጠይቃለሁ። እኔ ወደ ታሪኩ አመራለሁ። አብራችሁ ይቆዩ። የእናቴ ልጅ ክፍል ስምንት እንዳለችው ነው ትንሽ ነገር ሲያስከፋኝና ሰው ካልገደልኩ ነው። በዛ ላይ የሱስ ብዛት። ይኸው አሁን በማማ ምክንያት ሁሉም ቢቀር እኔ የሌለብኝ የሴት ሱስ ነው ቢኖር። ማኖሮ ይቺ ልጅ አያት ነበር። ሆ እንዴት ነው የምታምረው! ወንድነቴን አስታወሰችኝ እኮ። ስታዲየም ጋር ስንደርስ ወዳችን አላለቀም ነበር። ጸብ ማቆሜን ስነግራት እየሳገች ተመስገን አለች። ሁ የዚህን ያክል አሸባሪ ነበርኩ? እንዲያልኩ ለራሴ ስልኳን ሰጠችኝ። ለማመን ከበደኝ። እንዲህ ታደርጋለች ብዬ አላሰብኩም። እንኳንስ በራሷ ፍቃድ፣ ተጠይቃም የምትሰጥ አትመስልም። ተስግብግቤ ነው የተቀበልኳት። እሷ ስታዲዮም ጥላኝ የምትሄድበት ስላለ ነው እንጂ ሰፈር አደርስህ ነበር አለችኝ። አመስግኛት ሄድኩ። የልቤ የምትጨመረብኝ ሌላ ስራ ጀመርኩ በልቤ ውስጥ ሰፈር ደረስኩ። ላለመታወቅ ሽልሽል እያልኩ ነበር። ተሳክቶል፣ ማንም ሲያይኝ። ቤት ደርሼ የቤቱን መጥሪያ ተጫንኩት። መጥሪያውን ተጭኜ ብዙ ነገር ወደ ውስጥ የተመላለሰብኝ፣ ፍርሃትም ጨመረብኝ። የእናቴ ቁጡ ፊት መቱ ሲደቀንብኝ፣ ወይም የአቤል ተንኮልና ትንቢት ፊት በአንድ የተመላለሰብኝ። ግን ልቤ እያመነታ ከዚያ አካባቢ ተወሳወር ቢለኝም ግን እግሬ እግሬ በራሱ መመራት ጀመረ። ደግሞ ዛሬ አስገድዶ ያቆመ መሰለኝ። ከቆይታ በኋላ በሩ ተከፈተ። በሩ ሲከፈት ያየሁትን ማመን አቅቶ ይዝማልኩ። በሩ የከፈተችን ሊል ተለቅ ያለች ሴትዮ ናት። በትንሹ እናቴን ትመስላለች። ነገር ግን እናቴ አይደለችም። ግራ ተጋብቼ ፈዝዤ ሳያት፣ ምን ፈለገህ ነው ጌታው አለችኝ። ድንግርግር አልኩኝ። ኧረ አንተው ምን ይዘጋሃል አትናገርም? ከሆነ በሩ መልሸው ልገባ ነው አለችኝ። እናቴ ቴዳ ነው። በህይወቴኛ ቤት ሌላ ሰው ገብቶ አይቼ አላውቅም። እና ማናት? ወይስ አዲስ ጸባይ አምጥታ ብቸኝነት ሰልችቷት ማከራየት ጀመረች? ወይስ አቤል ቤቱን አሸጣት? ዘገነነኝ። አንቺ ማነሽ አልኳት፣ ቀጥሎ የምሰማው ነገር እንዳያሰማኝ እየፈራሁ ኦሮ አንተ ለራስህ ማን ነው የምትለው ምን ፈልገህ ነው አለችኝ ትዕግስቷ እያለቀ እኔ የዘውድንሽ ልጅ ነኝ ናታኔ የምባላለሁ አንቺ ማነሽ እሷ የት ሄዳ ነው ብዬ እየተናነቀኝ አከታተይ የጠየኳት ልክ ተናግሬ እንደጨረስኩ መጮህ ጀመረች ደንብሬ ወጣሁ ጩኸቷን ሳታቋርጥ ጎትታ ወደ ውስጥ አስገብታኝ ተጠመጠመችብኝ። ጭንቀቴና ድንጋጤ ይበልጥ ጨመረ። እናቴስ? እናቴ ምን ሆና ነው? እባክሽ ሞታ ነው? አንቺ ማንሽ? አልኳት ከእቅፋ ለመውጣት እየታገልኩ። ልክ እንደኔ ግዙፍ ናት። ፊቷ ብቻ ነው የሴት ቅርጽ ያለው። እናት አለች፣ መቼስ መኖር ከተባለ ብላ እንባዋን ማዝረክረክ ጀመረች። ከዛ በኋላ ትዕግስት አጣሁ። ሴትየዋ ባለችበት ጥዬ ወደ ማቆ ቤት ሮጬ ገባሁ። ስገባ ያየሁት ነገር አሳቆና አስደንግጦ ባለሁበት አቆመኝ። ትልቅ ሳሎናችን ልዩ ሆኖ አምሮበታል። ነገር ግን መሃል ላይ በዊንቸር የተቀመጠ ሴት አለች። ምን ልሁን? በቁም የነበር ከፊቷ ሄጄ ተንበረከኩት። እናቴ ኔ ዘንበል ልበልላት፣ አንገቷ ወደ ጎን ዘንበል አድርጋ ተቀምጣለች ሳላስበው ስሜት ፈንቅሎኝ ወጣ። በህይወቴ ለመጀመሪያ ጊዜ ድምፅ አውጥቼ አለቀስኩ። እናቴ እጇ መንቀጥቀጥ ጀመረ። አፍጠጣ ስታይ ቆይታ አፏን ለመክፈት ታገለች። ልትናገር ፈልጋ ግን አልቻለችም። ሲያቅታት የእንባ ዘለለዋን ታወርድ ጀመር። ይሄኔ ሴትዮዋ ድንገት ወደ ቤት ገብታ እልልልልልል ማለት ጀመረች። ቀና ብያየኋት፣ ምንድን ነው ልልተው፣ እኔ በመምጣቴ ነው የእናቴን እጅ ያስኳቸው እንቅጥቃጣቸው ለጉድ ነው። እሰይ እሰይ ዘውድዬ ተንቀሳቀሰች፣ እንኳን መጣህላት ልጇን ስታያነባች አለች። ተነስቼ ወደ ሴትየዋ ሄድኩና ያስኳት፣ ማነሽ አንቺ ምን ሆና ነው አልኳት። አረ ወይ እኔ ልቀቀኝማ አለችኝ እያረጋጋችኝ። እሺ ምን ሆና ነው እናቴ አልኳት። እሷማ እንግዲህ የዛሬ ዓመት አካባቢ ነው እኔም እንደሆነ ተቀይማኝ ከቤተሰቡ ተነጥላ የቆየች እህቴን አፈላልጌ ያገኘኋት ሰሞን ነው። ይቅርታዋን ተቀብዬ ተደስቼ ለባለቤቴም ጎጃም ነው የምንኖረው፣ ደው እያሳውቄ እህቴን ማግኘቴን እሱም በደስታዬ ተደስቶ ነበር። ካገኘኋት በኋላ በቃ እንግዲህ እሱ ያለችበትን ካወኩ ተመልሽ ወደ ሀገር ሊሄድ እያሰብኩ በድንገት እንዳይሆኑ ሆነች። ዋይ እህቴ ብላ ለቅሷን ጀመረች። እሺ ምን ተፈጥሮ ነው አልኳት። አንድም ቀን እህት አለኝ ስትል ሰምቻት አላውቅም። ለነገሩ መቼ መናገር ታውቅና እንደ ወደ ማታ ነው። አቤልም አልገባ እኔና እሷ እየተጫወትን በር ተንኳኳ። ልትከፍት ሄደች እና ብዙ ስትቆይ ምን ሆና ነው ብዬ ስወጣ በሩ ላይ ተንዛራ አየኋት። እንዴት ጩኸቴን ብለቀው እንደሆነ አቤል ከየት መጣ ሳይባል ደረሰልኝ። ከዛማ ሁለት ሆነን ምኑን ከምን አድርገን ብቻ አቤል ተሸክሟት፣ እኔ ከኋላ ክሊኒክ አደረስናት። ግን እነሱ የሚችሉ አልመሰለኝም። አምቡላንስ ጠርተው ከሌላ ሆስፒታል ወስዷት ግን ይኸው እኔ ዝንግት ልበል ድንጋጤና ወዳደቋ ክፉ መሆኑ ተጨማምሮ ተዘናክታ ቀረች፣ ብላ ለቅሷን ቀጠለች። እንዴት ማን እንዳንኳኳ አላያችሁም? ገፍት ረዋት ነው? እረ ምኑን አውቄ፣ ሐኪሞቹ ስትወድቅ አናቷን ተመታለች፣ ቀስ በቀስ ደህና ትሆናለች ነው ያሉት። ይኸው አመት ሆናት ያው ነው እኔም ከባሌ ተጣልቼ እዚሁ ነኝ። እንዴት እህቴን እንዲሆን አልተዋት? ለፖሊስ አላሳወቃችሁም? አልኳት ግራ ገብቶኝ። እሱማ እኔ ደጋግሜ ብዬ ነበር፣ አቤል ነው ምንም አያደርግም ያለኝ አለችኝ። አሁን እሱ የት ነው ብዬ ጮክ ይህ ተንከስስ ምን አድርጓት ነው? ድሮም የእናቴን የእሱን ግንኙነት በሬ ካራጁ ነው እናቲን ጠጋብ ያየኋት በፍቅር አይን እያየች መሰለኝ። እጅን እጇ ውስጥ ሳስገባው ያዝ አደረገችኝ። አቤልም በመምጣት በጉጉት መጠበቅ ጀመርኩ። ወይኔ እናቴ! የጥፋተኝነት ስሜት ተሰማኝ። ቤት ውስጥ ተቀምጦ እናቴን ማየቷ አባባኝ፣ ፊት ለፊቱ ደጋግሞ ማልቀሱ ድክመቴን ያሳየው እሷን ማስጨነቅ መሰለኝ እና ተነስቼ ወደ ውጭ ወጣሁ። ሴትየዋ ተከተለችኝ። ወዴት ልትሄድ ነው አባክህ ጥለህኝ አትሄድ አለችኝ ዝም ብያ ትሄጀ ከግቢው ባገኘው ድንጋይ ላይ ተቀመጥኩ አረ ከመሬቱ አትቀመጥ ወንበር ላንጣልህማ አለችኝ አልፈልግም ወደ ውስጥ ግቢ አየር እንዲነካይ ብቻ ነው የምፈልገው አልኳት ወንድ ልጅ ተደብቆ የሚያለቅስላትን ለቅሶ ስለ እናቴ ያስነካሁላት አቤት እንባ ካደግኩ ጀምሮ በምኑም በምኑም የተጠራቀመው ውረድ፣ እንደ ጉድ የእናቴ ቁመኗ ከስንት ጊዜ እንዴት እንደማየው የነበረው ሳሳ፣ ፈገግታዋ፣ ውበቷ፣ ግርማ ሞገስ የተላበሰው ቁጣዋ እየመጣ ከፊቴ ይታየኛል። ማን ነው የሰው ሽንፈት? ማንን ነው በር ላይ ያናገረችው? ስለምን ጉዳይ ይሆን? ጭንቅላቴን በጥያቄ ተሞላ። የዚህ ምላሽ መቼም አቤልጋ መኖር አለበት። ያለሱ ማንም ሊያውቅ አይችልም። እያልኩ ከራሴ ጋር እያወራሁ ቆየሁ። አባክ ልጅ ግባና እህል አፍህ አድርግ። ክብራና ክብራት። የእናቴ ልጅ ክፍል ስምንት ይህን ይመስል ነበረ። በክፍል ዘጠኝ እስከምንገናኝ ቸር ሁሉ ይቅጠመን እያልኩኝ አብሬያችሁ የነበርኩ ቲፋ ትምህርት ሚዲያ ነበርኩኝ። እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ እጅግ በጣም አመሰግናለሁ። እስከምንገና ሰናይ ጊዜ። አገራችን ኢትዮጵያን ሰላማን ይመልስልን እንዲሁም አለማችንን ከክፉ መከራ ይጠብቅልን እያልኩ ከሆድ ይሰናበታለሁ። ባይ ባይ። ትመጫለሽ ብዬ ሳይማዶ ሳይማዶ ሳይማዶ